ሰላም ተመልካቾቻችን እንደምንሰነበታችሁ። ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን ተጀምሯል። እንደሚታወቀው በፕሮግራማችን የተለያዩ በማረሚያ ቤት ዙሪያ የተከናወኑ አበይት ጉዳዮችን ወደ እናንተ እናደርሳለን። በቀዳሚነት ወደ እናንተ የምናቀርበው ሳምንታዊ የማረሚያ መረጃዎችን ይሆናል። መረጃዎችን ተከታትለን ተመልሰን እንገናኛለን። ሰላም ጤና ያስጥልኝ። ተመልካቾቻችን እንዴት ሰነበታችሁ? የሳምንቱን የማረሚያ መረጃዎች እየቀርብ ያለው ከመረጃዎቹ ጋር ሳጅን አባው መሐመድ ነኝ። አብራችሁን ቆዩ። በውጭ ግንኙነትና የዲፕሎማሲ ስራዎች የኮሚሽኑን ዓለም አቀፋዊ ተሳትፎ ማሳደግ እንደሚገባ ተገለጸ። ኮሚሽኑ ከውጭ ጉዳይ ሚኒስቴር ጋር በመተባበር በተለያዩ አህጉራዊና ዓለም አቀፋዊ ጉዳዮች ላይ ያለውን ተሳትፎ ለማሳደግ የሚያስችለውን የዲፕሎማሲና ፕሮቶኮል ስልጠና ለስትራቴጂክና ከፍተኛ አመራሮች እንዲሁም ለፕሮቶኮል ባለሙያዎች ሰጥቷል። በስልጠና መድረኩ ላይ የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዮኑስ ሙሉ ባስተላለፉት መልእክት የተሰጠው የውጭ ግንኙነትና ዲፕሎማሲ ስልጠና የተቋሙን ተልኮ ከተለያዩ ግብረሰናይ ድርጅትና ኤምባሲዎች ጋር በመተባበር ዘርፈ ብዙ ስራዎችን ለማከናወን ጉልህ ሚና እንዳለው ገልጸዋል። ኮሚሽነር ጄኔራሉ አክለውም ኮሚሽኑ ተቋማዊ ተልእኮውን ለማሳካት ዘርፈ ብዙ ስራዎችን ከማከናወን በተጨማሪ በውጭ ዲፕሎማሲ ላይ የተጀመረውን ስልጠና ከሀገራችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታዎች አንጻር በመቃኘት ተጠናክሮ እንደሚቀጥል ተናግረዋል። የኮሚሽነር ጄኔራል ጽህፈት ቤትና ስታፍ ዳይሬክቶሬት ዳይሬክተር ምክትል ኮሚሽነር መኮንን እንደለሳ በበኩላቸው ሀገራችን በርካታ የዲፕሎማሲ ስራዎችን እያከናወነች መሆኑን ገልጸው የኮሚሽኑን ዓለም አቀፋዊ ዲፕሎማሲ ተደራሽነት ለማሳደግ የተዘጋጀ ስልጠና መሆኑን አንስተዋል። ኮሚሽኑ ከተለያዩ ዓለም አቀፋዊ ተቋማትና ግብረሰናይ ድርጅት ጋር በትብብር እየሰራ ይገኛል፣ ያሉት ምክትል ኮሚሽነር መኮንን ደለሳ በቀጣይ ይህ የውጭ ግንኙነትና ዲፕሎማሲ ስልጠና ለተቋሙ የፕሮቶኮልና ለሌሎች ተቀራራቢ ባለሙያዎች በስፋት እንደሚሰጥ አመላክተዋል። ከስልጠናው ተሳታፊዎች መካከል የኮሚሽኑ የፕሮቶኮል ባለሙያ ኮንስታብል ቅድስ ጸጋይ እንደተናገሩት የተሰጠው ሳይንሳዊ የውጭ ግንኙነትና የዲፕሎማሲ ስልጠና ግንዛቤ አድማሳችንን በማሳደግ የተጣለባቸውን ኃላፊነት በአግባቡ ለመወጣት እንደሚ እንደሚያስችላቸው ገልጸዋል። የሕግ ታራሚዎችን ማረምና ማነጽ የሁሉም ዜጋ ኃላፊነት ነው ተባለ። በፌዴራል ማረሚያ ቤት ኮሚሽን ለዘዋይ ማረሚያ ማዕከል አመራሮች አባላትና ሰራተኞች በተሟላ የሙያ ስነ ምግባር ቃልን በተግባር በሚል መሪ ቃል ስልጠና ተሰጥቷል። በስልጠናው ላይ የተገኙት የዘዋይ ማረሚያ ማዕከል ዳይሬክተር ምክትል ኮማንደር ፍቅሬ አቡዬ ባስተላለፉት መልእክት ታራሚዎችን ማረምና ማነጽ የሁሉም ዜጋ ኃላፊነት መሆኑን አንስተው በዋናነት ደግሞ ከዕለት ዕለት በስራ የሚገናኙት የማረሚያ ፖሊስ አመራሮችና አባላት በመልካም ስነ ምግባር ሊያገለግሉ ይገባል ብለዋል። ዳይሬክተሩ አክለውም ወደ ማዕከሉ ስልጠናቸውን ያጠናቀቁ አዳዲስ የፖሊስ አባላት መቀላቀላቸውን ተናግረው የማዕከሉን የስራ ባህሪና ከነባር የማረሚያ ፖሊስ አመራሮችና አባላት ጋር ማስተዋወቅን ጨምሮ የስራ አካባቢ አየሩ ማስተዋወቅ አስፈላጊ በመሆኑ የተዘጋጀ ስልጠና ነው ብለዋል። በአንዳንድ የፖሊስ አመራሮች አባላትና ሰራተኞች የሚታዩ የዲሲፕሊን ችግሮች መስተካከል አለባቸው ያሉት ዳይሬክተሩ ወደ ማረሚያ ቤት ማዕከሉ እንዳይገቡ የተከለከሉ ባዕድ ነገሮችን ይዞ በተገኘ ማንኛውም የማዕከሉ ማ ማህበረሰብ ላይ ሕጋዊና አስተማሪ እርምጃዎችን እንወስዳለን ነው ያሉት። ስልጠናው ኮሚሽኑ የጀመራቸውን የሪፎርም ስራዎች አጠናክሮ ለማስቀጠል ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። የዝዋይ ማረሚያ ማዕከል የተለያዩ ዝርያ ያላቸውን የጓሮ አትክልቶች እያለማ መሆኑን ገለጸ። በፌዴራል ማረሚያ ቤት ኮሚሽን የዝዋይ ማረሚያ ማዕከል በሰባት ሄክታር መሬት ላይ ጎመን፣ ሽንኩርትና ቲማቲም እያለማ መሆኑን አስታውቋል። የዝዋይ ማረሚያ ማዕከል ዳይሬክተር ምክትል ኮማንደር ፍቅሪ አቡዬ እንደገለጹት ማዕከሉ በያዘው ዕቅድ መሰረት በሰባት ሄክታር መሬት ላይ የተለያዩ ዝርያ ያላቸውን የጓሮ አትክልቶች በማልማት እስከ አራት ሚሊዮን አምስት መቶ ሺ ብር የውስጥ ገቢ ለማግኘት በትኩረት እየሰራ መሆኑን ተናግረዋል። ዳይሬክተሩ አክለውም ማዕከሉ የህግ ታራሚዎችን በጓሮ አትክልት የልማት ስራዎች ላይ በማሳተፍ የማረማነት ስራውን ከማሳለጥ በተጨማሪ የራሳቸውንና የተቋሙን የውስጥ ገቢ ለማሳደግ ጠቀሜታ እንዳለው ገልጸዋል። የሰብልና እጽዋት ሳይንስ ባለሙያ የሆኑት ወይዘሪት ጽዮን አዲጎ በበኩላቸው በዝዋይ ማረሚያ ማዕከል እየለማ የሚገኘው የጓሮ አትክልት ምርት በአጭር ጊዜ ውስጥ የሚደርስ ከመሆኑ በተጨማሪ የአካባቢውን ገበያ ለማረጋጋት እንደሚያስችል አንስተዋል። በልማት ስራው ላይ ተሰማርተው ካገኘናቸው የህግ ታራሚዎች መካከል የህግ ታራሚ ሽመልስ በቀለና የህግ ታራሚ አሸናፊ አበበ እንደተናገሩት የማረሚያ ማዕከሉ በተለያዩ ሙያዎች ከማሰልጠን በተጨማሪ በወሰዱ ስልጠና መሰረት በልማት ስራዎች ላይ በቀጥታ እየተሳተፉ መሆኑን ገልጸዋል። የህግ ታራሚዎች አክለውም በልማት ስራዎች ላይ በመሳተፍ ከመታረምና ከመታነጽ በተጨማሪ የዕለት ገቢያቸውን በማሳደግ ያለው ጠቀሜታ ከፍተኛ ነው ብለዋል። ተመልካቾቻችን የሳምንቱ የማረሚያ መረጃዎች እስካሁኑ ይመስሉ ነበረ። ቀሪ ዝግጅቶቻችን ይቀጥላሉ። መልካም ጊዜ ሆነላችሁ። ከመረጃዎቹ ተመልሰናል። በቀጣይ ወደ እናንተ የምናደርሰው ፕሮግራም የፌዴራልና የክልል ኮሚሽን ኮሚሽነሮች የጋራ ጉባኤ ተዘጋጅቶ ነበር። ታዲያ ይህ ጉባኤ በአመት ሁለቴ በፌዴራልና በክልል ኮሚሽነሮች የህግ ታራሚዎች አያያዝ ምን ይመስላል፣ እንዲሁም በፌዴራልና በክልል የሚኖሩ የስራ ተሞክሮዎችን ልምድ የሚለዋወጡበት የጋራ የኮሚሽነሮች ጉባኤ መሆኑ ይታወቃል። እሱን የዳሰሰ ፕሮግራም ተከታትለን ተመልሰን እንገናኛለን። ተቋማት የጋራ የሆኑ ግቦቻቸውን ያሳኩ ዘንድ በትብብር የሚሰሩባቸውን ሁኔታዎች ማመቻቸት ይኖርባቸዋል። የፌዴራል ማረሚያ ቤት ኮሚሽን የሚያስተዳድራቸው ማረሚያ ቤቶችም ይሁን በክልሎች ያሉ ማረሚያ ቤቶች በህግ ጥፋተኛ ተብሎ ማረሚያ ቤት ያሉ ዜጎችን የማረም ማነጽ ዓላማ ያነገቡ ተቋማት ናቸው። እነዚህ ተቋማት ይህንን ዓላማ ማሳካት ይችሉ ዘንድ እንዲሁም አንዱ የሌላውን ተሞክሮ ማጋራት የሚያስችላቸው የጋራ መድረኮችን ያዘጋጃሉ። 19ኛው የፌዴራል ማረሚያ ቤት ኮሚሽን ከክልል ከማረሚያ ቤት ኮሚሽነሮች ጋር ያደረገው የጋራ ጉባኤም ይህንኑ አላማ መሰረት ያደረገ ነው። በፌዴራልም በክልሎችም የተሰሩ ስራዎችን ቀርበው የተሻለ ልምድ ያላቸውን ተሞክሮች ወስደን አንዱ ከአንዱ ማረሚያ ቤት ተምሮ በቀጣይ ሁላችንም ተመሳሳይ የሆኑ ስራዎች እንድንሰራ ያለም ነው። ይሄ እንግዲህ ከክልል ክልል ከፌዴራልም ባለን አቅም እና ባለን ሳይል ልክ የሚወሰን ስለሆነ ይህንን አይተን በቀጣይ ምንን ስራ የሚለው ነገር የጋራ አቅጣጫ አስቀምጠን የምንለያይበት ነው። በዚህ አጀንዳ ውስጥ ጥሩ የተሻለ የስራ ፈጻጸም አላቸው የተባሉ የማረሚያ ቤቶች ተሞክሮ ከዋናው ሪፖርት ወጥቶ የሚቀርቡ ይሆናሉ እነዚህም ማረሚያ ማዕከሎቻቸው የሰሯቸው ስራዎች እንዴት ሰሯቸው፣ እንዴት አመጧቸው፣ ሌሎችም የነሱን ተነሳሽና ልምድ ወስደው ነገ በእያንዳንዳቸው ማዕከላት ተመሳሳይ ስራዎች እንዲሰሩ የማድረግ ሁኔታ ነው። በጋራ አሰራሮች ላይ፣ በጋዝራ ችግሮች ላይ የሚመክር ጉባኤ ነው። በተለይ በጋራ ስታንዳርዶች በሚያገናኙ ስታንዳርዳይዝ አሰራሮች ላይ ተገናኝተን እነዛን ሁሉም ወደ የማረሚያ ቤት ወስደው የሚተገብርበትና በቀጣይም ለውይይት የሚቀርቡ ናቸው። ይሄ ከእለት እለት እየተሻሻለ የመጣ ከነበረበት ድክመት እየወጣ ያለ አንዱ ማረሚያ ቤት አንዱ ክልል ከሌላው ክልል ተሞክሮ የሚወስድበት ጥሩ አሰራሮችን እየወሰደ የሚሄድበት ድክመቶችን እያረመ የሚሄድበት ጉባኤ ነው እና ጉባኤው በጣም ጠቃሚና አስተማሪ ነው። ለውጡ ከፍተኛ ለውጥ ያለበትና የሚታይበት ሁኔታ ነው ያለው። እንደ ማረሚያ ቤት ምንድን ነው ያለብን ችግር የምሉት ነገሮች በተለይ ከህግ ታራሚ ሰብአዊ አያያዝ ጋር ተያይዞ የተነሱ ነጥቦች አሉ። በዚህ ዙሪያ ላይ ምናልባት ከክልል ክልል በተወሰነ ደረጃ ላይ የህግ ታራሚ አያያዝ ልዩነት ቢኖረውም ስናይ ዞሮ ዞሮ የሰው ልጆች ሰብአዊ መብት በተሰጣቸው ህግ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 የስራ አፈጻጸም ግምገማ፣ የታራሚዎችን አያያዝ ለማሻሻል የተሰሩ ስራዎች፣ ማረሚያ ቤቶችን በቴክኖሎጂ የማዘመን ጠቀሜታዎች፣ የታራሚዎች የሰብአዊ መብት አያያዝ እና የእርምት ጊዜያቸውን የጨረሱ የሕግ ታራሚዎችን መልሶ ከህብረተሰብ ጋር መቀላቀል የሚቻልባቸው ጉዳዮች ላይ ውይይት ማድረግ የ19ኛው የፌዴራልና የክልል ማረሚያ ቤቶች ኮሚሽን ኮሚሽነሮች ጉባኤ ዋና አጀንዳዎች ናቸው። በዚህኛው ጉባኤ ትንሽ አጀንዳዎችን ሰፋ ለማድረግ ሞክረናል።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 ባሉ ተቋሞች ሁሉ ታውቆ አዲስ ነገር እንዳይሆን አንድ ታራሚ ሲፈለግ በቴክኖሎጂ ተላልፎ መረጃው በትክክል መድረስ አለበት። እዛ ውስጥ ደግሞ ተደጋጋሚ ታራሚ ካለ በቴክኖሎጂ ከታገዘ በሚመጣበት ጊዜ ስሙ እንትን ሲባል መቼ እንደገባ ምን ወንጀል እንደሰራ መቼ እንደተለቀቀ የሚያሳይ ነገሮች ስላሉ አንዳንድ አክቹዋሊ፣ ቁጥራቸው ባይበዛም ሁሉ ጊዜ ተደጋጋሚ ወንጀል ፈጻሚዎች አሉ። እነዛ ለይቶ ማረም ያስፈልጋል። በተለመደው ከሌሎች ጋር ብቻ ሳይሆን ያለበትን ችግር በማህበራዊ ባለሙያ በደንብ ታይቶ ምንድን ነው ችግሩ እንደዚህ ተደጋጋሚ እንዲሆን ያደረገው የሚለው ለማግኘት በዛ በቴክኖሎጂ ሲስተም ቀለል ያደርገዋል። ሁሉንም መረጃዎች ደግሞ በአንድ ቦታ ማግኘት ይቻላል ማለት ነው እና ቴክኖሎጂ ወሳኝ ነው። ማረሚያ ቤቶች ታራሚዎቹን ይቀበላሉ፣ ያርማሉ፣ ያነጻሉ። ሲፈቱ ከማረሚያ ቤት በር ከወጡ በኋላ እነዛ ሰዎች የት እንደገቡ አይታወቅም፣ በምን ስታተስ ላይ እንዳሉ አይታወቅም፣ ያጋጠማቸው ነገር አይታወቅም። ወይንም ደግሞ አንዳንዶቹ ተመልሰው ወንጀል ሰርተው ወደ ማረሚያ ቤት ነው የሚመጡት። ስለዚህ ይህንን ችግር ለመፍታት የመልሶ ማቀላቀል ስራ መሰራት አለበት የሚል መመሪያ የተዘጋጀ ነው። ይህንን መመሪያ አይተን ማን በምን ደረጃ ነው የሚሰራው የሚለውን ነገር ወስደን በቀጣይ ታራሚዎች ሲወጡ ከመውጣታቸው በፊት ማረሚያ ቤት ወጣው የስራ ዕድል የሚያገኙበት በቀላሉ ከህብረተሰቡ ጋር ተለማምደው ቆይተው ከህብረተሰቡ ጋር የሚቀላቀሉበት ሁኔታ ለመፍጠር የተዘጋጀ መመሪያ አለ። እሱም የሚቀርብ ይሆናል። እንግዲህ ይሄ በሌሎች ሀገር የተለመደ ነው። አርመው አንጸው ሲያወጡ እነዚህን ሰዎች ተቀብሎ የስራ እድል የሚሰጡ ወደ ማህበረሰቡ የሚያቀላቅሉ ተቋማት አሏቸው። አንዳንዶቹ ከማረሚያ ቤት የወጡ ሰዎች ራሳቸው ፋውንዴሽን አቋቁመው ከማረሚያ የሚወጡ ሰዎችን እየተቀበሉ የስራ እድል የሚፈጥሩበት ሁኔታ አለ። እንግዲህ በእኛ አገር ደረጃ ገና ያልጀመር ነው፤ ስለሆነ እንዴት እንሄድበት የሚለውን ነገር ከውይይቱ በኋላ ተነጋግረን የምንወስንበት ውሳኔ ይሆናል። ችግር የሚነሱት ነገሮች ከበጀት ጋር ተያይዞ በተለይ ከምግብ በጀት ጋር አያያዘን በአሁኑ ሰዓት ያው የገበያ ሁኔታ ይታወቃል። በአጠቃላይ በአስራ ሁለቱም ክልል ላይ ለምግብ ተብሎ የሚበጀተው ገንዘብ ተመሳሳይ ያሉን እና አንዳንድ ቦታ ላይም የተወሰነ ነገር መሻሻልን ብኖር ወጥ ያልሆነ ከተቀመጠላቸው ካሎሪን ወይም ደግሞ ምግብ ማግኘት ከሚገባቸው እንትን ሁኔታ ጋር በምናየበት ሰዓት የተመደበው በጀት ያንን ከገበያ ሁኔታ ጋር ስናየው በቂ ያልሆነ ስለሆነ ይህንን በተቻለ መጠን ወደ አንድ አካባቢ አመትን በአንድ ስታንደርድ የዚህ የምግቡ በጀት ተመሳሳይ በሆነ መልኩ ታይቶ በአጭር ጊዜ ውስጥ ችግሩ እንዲፈታና ይሄ ጥያቄም ለመንግስትም ቀርቦ መንግስት በዚህ ላይ ትኩረት አድርጎ ይህንን ማስተካከል እንዳለብን ጭምርም በጉባኤው ላይ በስፋት ተነስቶ የተወያየንበት ሁኔታ ነው ያለው። በጉባኤው የተነሱ ጉዳዮች ላይ በመረጃ የተደገፈ ውሳኔ ለመስጠት የሚረዱ ከጉዳዩ ጋር ተያያዥነት ያላቸው የጥናት ውጤቶች ቀርበዋል። በዓለም አቀፉ የቀይ መስቀል ኮሚቴ የተጠናውና አርቲፊሻል ኢንቴልጀንስን በማረሚያ ቤቶች ተግባራዊ ማድረግ ያለው ጥቅምና ጉዳት ላይ ትኩረቱን የሚያደርግ ጥናትም አንዱ ነው። በጉባኤው ላይ ቴክኖሎጂን በማረሚያ ቤቶች መጠቀም ያለው ጥቅም ላይ ውይይት የተደረገ ሲሆን ማረሚያ ቤቶችን ማዘመን፣ ስጋቶችን ለመቀነስ በማረሚያ ቤት መጠቀም የተከለከሉ ነገሮችን እንዳይገቡ ለመከልከል እና የታራሚዎችን መረጃ በተደራጀ መልኩ ለመያዝ ትልቅ ጠቀሜታ እንዳለው መግባባት ላይ ተደርሷል። ጥናቱም ኤአይን መርህን በተከተለ መልኩ ተግባራዊ ማድረግ ጠቀሜታን አመላካች ነው። ቴክኖሎጂ ለማረሚያ ቤቶች የሚሰጠው ጠቀሜታ ምንድን ነው የሚለውን ነገር ሁላችንም በፌዴራልም በክልልም ያለን የማረሚያ ቤት አመራሮችም ሰራተኞችም ወጥ የሆነ ግንዛቤ እንዲኖረን በአይሲአርሲ በኩል የቴክኖሎጂ በማረሚያ ቤቶች ያለው ጠቀሜታ ይህንም በሚመለከት ከሌሎች ሀገሮች ልምዶች የተወሰደ ለውይይት የሚቀርባለ እሱንም አይተን አሁን የጀመርናቸውን ስራዎች ይበልጥ አጠናክረን ለመሄድ እንደ ግባት የምንወስዳቸው ይኖራሉ። የታራሚዎች ወደ ፍርድ ቤት ሁልጊዜ አጅበሽ የምታመላልሽውን ስጋቶችን ይቀንሳል። ታራሚዎች በዛ በማረሚያ ቤት ውስጥ ሆኖ ዲጂታላይዝ ከሆነ ከፍርድ ቤት የሚዳኙበት ሁኔታ አለ። በስማርት ችሎት ሊቋቋም ይቋቋሙ ዲጂታላይዝ ከሆነ ዳኛውም ቢሮ ጋር ሁኖ ወይም ፍርድ ቤት ችሎት ሁኖ ታራሚው በማረሚያ ቤት ሁኖ የሚዳኝበት ሁኔታ ይተምናል ማለት ነው። ይሄ ደግሞ የታራሚዎችን ሪስክ ይቀንሳል። ሁሉን ነገር የሚቀንስ ሁኔታ ነው ያለው ስለዚህ አጠቃላይ ዘመናዊ አሰራርን የሚያጎለብት ነውና ለማረሚያ ቤቶች ቴክኖሎጂ አማራጭ ሳይሆን ግዴታም ነው። ቴክኖሎጂ ዲጂታላይዝ ማድረግ ግዴታም ነው፣ ግዴታም ተቀምጦ የሚገባ ነው እንጂ በአማራጭነት የሚቀርብ ነገር አይደለም። እስካሁን ድረስ ብዙ የተሰራ ነገር የለም። የማኔጅመንት ስራዎችም ቢሆኑ እስካሁን ድረስ በማኗል በእጅ የሚሰሩ ናቸው። አሁን የጀመርናቸው ከቅድም እንደገለጽኩት ከጠቅላይ ፍርድ ቤት ጋር የጀመርናቸው የፕላዝማ ችሎትና የኢፋይሊንግ ሲስተም እነሱን ወስደን ምናልባት ለሌሎችም ልምድም የሚሆንበት ነገር ይፈጠራል። አንዳንድ ክልሎችም ከኛ ቀድመው እንደዚህ አይነት ነገሮች የጀመሩ አሉ። ሲሲቲቪ ካሜራዎች ተክለው ዳታ ዳታቤዝ ማኔጅመንት ሰርተው ከክልሎቻቸው ጋር በጋራ በመሆን ስራ የጀመሩ ክልሎችም አሉ። ከፌዴራል ጎን ለጎን በዋናነት ግን ፌዴራል ማረሚያ ቤት ብዙ አካላትን የማግኘት እድል ስላለው የውጭ ልምድንም የማግኘት እድሉም በዛ ልክ ስላለ እነዚህን ልምዶች በሰነድ ሰንደን ክልሎቹ ሰጠን ክልሎቹ በዛ ሰነድ ተነስተው የራሳቸውን ባላቸው አቅምና በጀት ልክ እነሱም ወደዚህ ሲስተም እንዲገቡ የማድረግ ሀሳብ አለ። የታራሚዎች ዳታ ቤዝ አሁን በሙከራ ደረጃዎች አሉ። ሶፍትዌር በልጽገዋል ሰሩ ችአሉ። አንዳንድ ቦታዎች ላይ ጥበቃዎችን በጣም በተደራጀ ሁኔታ ባይሆንም በሲሲቲቪ ካሜራ ጥበቃዎች ለማደራጀት ጥረቶች እየተደረጉ ነው። ባህርዳር ማረሚያ ቤት ስማርት ችሎትን ለመጀመር ከጠቅላይ ፍርድ ቤት ከአማራ ክልል ጠቅላይ ፍርድ ቤት ጋር በጋራ እየተሰሩ ያሉ ስራዎች አሉ። በአጭር ጊዜ ይሳካል። እሱም አጠቃላይ ከክልሉ ሳይንስና ቴክኖሎጂ ጋር በመቀናጀት ጥናቶች ተጠንተዋል። የማረሚያ ቤቶች የሚያስፈልጋቸው በጀት የሚያስፈልጋቸው አጠቃላይ ዲጂታላይዝ ለማድረግ የሚያስፈልጋ አክሰሰሪዎች ተጠንተው ያሉበት ሁኔታ ነው ያለው። ስራውም ተጀምሯል። ዲጂታላይዝ ለማድረግ በሳይ በክልሉ ሳይንስና ቴክኖሎጂ ቢሮ አማካኝነት አውትሶርስ የተደረጉ ሶፍትዌሮች ማይትሶርስ ተደርገ ስራዎች እየተሰሩ ያሉበት ሁኔታ። ሰብአዊ መብት ይጣስባቸዋል ተብሎ ከሚገመቱ ተቋማት ማረሚያ ቤት አንዱ ነው። በመላ ሀገሪቱ ያሉ አርባ አንድ ማረሚያ ቤቶችን ያካተተና የህግ ታራሚዎችን ሰብአዊ መብት አያያዝ በተመለከተ የተጠና ጥናት በኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ቀርቦ ውይይት ተደርጎበታል። በጥናቱ መሰረትም የማረሚያ ቤቶች የሰብአዊ መብት አያያዝ አወንታዊ እንደሆነ ያሳያል። ከማረሚያ ቤት ጋር የተያያዙ ስራዎችን ለማቅረብ ሞክረናል ያቀረብ ነው። በዋነኝነት የኮሚሽኑ ተልኮና የማረሚያ ቤቶች ሚና ምን መሆን አለበት፣ እዛ ቀጥሎ በማረሚያ ቤቶች የታዩ ጥሩ ጥሩ ስኬቶች አሉ፣ እነዛን አንስተናል። ከዚ አልፎ ደግሞ ትኩረት የሚፈልጉና የስጋት ኤሪያዎች ያልናቸውን አስቀምጠናል። ከዚህ አንጻር ብዙ ውይይት ይደረጋል ተብሎ ይጠበቃል። በዋነኝነት ይሄ አመታዊ ጉባኤ በጣም ጥሩ ጉባኤ አድርገን ብናየው ሁሉም ክልሎች ይሳተፋሉ። እኛ በየአመቱ የያዝናቸው እቅዶችን ከክልሎች ጋር ነው የምንፈጽመው። አፈጻጸማችን እናቀርባለን፣ እይታችን እናስቀምጥ እና ደግሞ ቀጣይ በምንሰራቸው ስራዎች ላይ ጥሩ መግባባት ላይ ስለምንደርስ በጣም የተሳካ ጉባኤ አድርገን ያየሁት ከኢትዮጵያ ሰብአዊ መብት ኮሚሽን ባቀረበው ሪፖርት ላይ በምናይበት ሰዓት ተቀራርበን በመስራት ችግሮችን ብቻ ከዛ ለቅሞ ለሪፖርት ግብአት ብቻ መጠቀም ሳይሆን ምንድን ነው ከማረሚያ ቤት አቅም በላይ የሆነ ምንድን ነው የሰብአዊ መብትን ጥሰትን በተመለከተ አለ ወይንስ የለም? ካሉ ደግሞ ምንድን ነው ምክንያቱ የምሉትን ነገሮች በግልጽ ተነጋግረን ማፍታት እንደምንችል ጭምር ነው ያስቀምጠው። የምንሰጣቸው ምክር ሀሳቦች ተቀብሎ ከማሻሻል አንጻር ማረሚያ ቤቶች በጣም ጥሩ ሄደዋል መሻሻል አይተናል ለዛ ነው ቅድም ስናመሰግን የነበረው አሁንም በዚህ አጋጣሚ ዋና ኮሚሽነሩ ኮሚሽነር ዩኒስም እና የክልል ኮሚሽነሮችንም የፌደራል ማረሚያ ቤት ምክትል ኮሚሽነሮችንም በኮሚሽኑ ስም ላመሰግን ፈልጋለሁ ወደፊት ደግሞ ተቀናይተን አብረን እንሰራለን ለውጥ እናስመዘግባለን የተመዘገበው ለውጥ ዞሮ ዞሮ የአገር ነው የሚሆነው አገር የምትወደስበት አገር የምትመሰገንበት ነው

አንጻር ከለውጡ ወዲህ ብዙ የሕግ ማሻሻያዎችን አድርጓል። የፌዴራልና የክልል ማረሚያ ቤት ኮሚሽነሮች የጋራ ጉባኤ ኢትዮጵያ የታራሚዎችን የሰብአዊ መብት አያያዝ ለማሻሻል የምታደርገውን ጥረት የሚደግፍ ሲሆን ማረሚያ ቤቶች ያሉባቸውን ችግሮች ለመለየትና ችግሮቹን በተናበበ መንገድ ለመፍታት የሚያስችል ነው። በጉባኤው ላይ የፌዴራል ጠቅላይ ፍርድ ቤት የፍትህ ሚኒስቴርና የሕዝብ ተወካዮች ምክር ቤት የሕግና ፍትህ ቋሚ ኮሚቴ አባላት የሰብአዊ መብት ኮሚሽን የስራ ኃላፊዎችና ለማረሚያ ቤቶች ድጋፍ የሚያደርጉ ግብረሰናይ ድርጅቶች ተገኝተዋል። መድረኩ ማረሚያ ቤቶች ለሚኖራቸው ጥያቄዎች አፋጣኝ ምላሽ ለመስጠት የሚያስችል ነው። የተገኙ አካላት አሉ። ከፌዴራል ጠቅላይ ፍርድ ቤት ፕሬዚዳንቱ ተገኝተዋል። እንደዛውም ደግሞ ከአዲስ አበባ ፍርድ ቤት ተገኝተዋል። ከፍትህ ሚኒስቴር ተገኝተዋል። በዛ ላይም ከህዝብ ተወካይ የተገኙበት ሁኔታ ነው ያለው እና ሌሎችም አካላት ተሳትፈውበታል። ከዛ ውጭ መንግስታዊ ያልሆኑ ድርጅቱ ለአይሲአርሲ፣ ሲጄ ፕሪዝን ፎሎሺፕ እነዚህም አካላት የተገኙበት ሁኔታ ነው ያለው እና በቀጥታም ሆነ በተዘዋዋሪ ከነዚህ አካላት ጋር ማረሚያ ቤቱ ግንኙነት ስላለው በእንደዚህ አይነት መልኩ ተቀራርበን መስራታችን ለማረሚያ ቤቱ ትልቅ ውጤት አለው። በጉባኤው ላይ ኮሚሽነሮች ተገኝተዋል። የፌደራል መንግስት ከፍተኛ ባለስልጣናት ተገኝተዋል። ከዛም አልፎ የሲቪል ሶሳይቲ ኦርጋናይዜሽን እናንተን ጨምሮ ደግሞ የሚዲያው ተገኝተዋል። ሁሉም በማረሚያ ቤት ጉዳይ ላይ ያገባናል የሚሉ አካላት ይሳተፉበት ስለሆነ ትልቅ ጉባኤ አድርገን ነው የምንወስደው። የኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ ይህን ጉባኤ እንደ አጋጣሚ በመጠቀም በየጊዜው ይሳተፋል። የራሱን ግኝቶች ሪፖርቶች ያቀርባል። ትኩረት የሚፈልጉ አካባቢዎችን ያመላክታል። የስጋት ኤሪያዎችንም በመተንተን ስጋቱን ያስቀምጣል። ከዚህ አንጻር ነው የተሳተፍ ነው። የፌዴራልና የክልል ማረሚያ ቤት ኮሚሽነሮች የጋራ ጉባኤ በአመት ሁለት ጊዜ የሚካሄድ ሲሆን በተለያዩ የክልል ከተሞች ሲካሄድ ቆይቷል። የጉባኤው አንድ አካል የሆነውና በከፍተኛ ጥበቃ ማረሚያ ቤት የተደረገው ጉብኝት በሪፖርት መልክ ከሚቀርቡ ተሞክሮዎች በተጨማሪ ቦታው ላይ በመገኘት ልምድ የሚቀሰምበት ነው። የፌዴራል ማረሚያ ቤቶች በኢትዮጵያ ውስጥ ያሉ ማረሚያ ቤቶች በአጠቃላይ በአመቱ ሁለት ጊዜ ጉባኤ ይካሄዳል። እና ከባለፈውም አሁንም ደግሞ ብዙ ተሞክሮች ተነስተዋል። አሁን በዚህ ጉባኤ ላይ የሸገር ወይም አዲስ አበባ ያለው ማረሚያ ቤት አባ ሳሙኤል እዛ ላይ ማረሚያ ቤቶች ያሉበት ደረጃ የተሻሻሉበት ሁኔታ አንድ ልምድ ሆኖ ወስደናል። ግን አጠቃላይ በዚህ ጉባኤ የቀረበው አጠቃላይ ከኢትዮጵያ ያሉት ማረሚያ ቤቶች አጠቃላይ ነው ሪፖርቶ የቀረበው ነገር ግን አንድ ቦታ ላይ ጉብኝት ያደረግነው ብዙ ልምድ ያገኘንበት ታራሚዎች የማደሪያ ቦታቸው አያያዛቸው እንዴት እንደሆነ፣ ምግብ አዘገጃጀቱ እንዴት እንደሆነ፣ አልባሳቶቹ ይህን እንደ አንድ ተሞክሮ አይተናል። ሪፎርም እንዲሰራ ተደርጎ በዛ በሪፎርም መሰረት ጉባኤዎቹ በየጊዜው በዓመት ሁለትም ሶስትም ይካሄዳሉ። ስለዚህ ከዛ ጊዜ ጀምሮ ማረሚያ ቤቶች ላይ ራሱ ሪፎርም ያስፈልጋል የታራሚ አያያዝ የጥበቃ አባሎችን አያያዝና ስነ ምግባር የሚመለከት የሚከተቱና ታራሚዎችን ችግር ውስጥ የሚጥሉ የታራሚ ቤተሰቦችን በአግባቡ የሚያስተናግዱ አሰራሮች፣ ደንቦችና ህጎች እንዲሻሻሉ ተደርጓል። በእነዛ ምክንያት አሁን ማረሚያ ቤት ያለው ሁኔታ አክቹዋሊ ሰዎች የሚታረሙበት ለጥፉ ጥፋት ገብተው ታርሞ ራሳቸው ታንጸው ወደ ህብረተሰቡም ሲቀላቀሉ ንጹህ አምራች ዜጋ እንዲሆኑ የማድረጉ ስራ በዚህ በጉባኤ በሚገኙና በሚደረጉ ውይይቶች እየተቀረፉ ጥሩ ደረጃ ላይ የመጡበት ሁኔታ አለ። በየክልል ጋራ ጉባኤ የተገኘ ውጤት አንደኛ ተመሳሳይ አስተሳሰብ መያዝ ነው። በሰብአዊ መብት አያያዝ ማረሚያ ቤቶች ሊኖራቸው የሚችል ስታንዳርድ በመውሰድ እነዚህ ቅድም ያልኩሽ የወጡ ያሉ አዋጆችም ከፌዴራል የተወሰዱ ልምዶች ናቸው። እዚህ በሚቀርቡ ተሞክሮች መሰረት በማረሚያ ቤቶች በስፋት የልማት ስራዎች ይሰራሉ። ስለዚህ አንደኛው ማረሚያ ቤት ከሌላኛው ማረሚያ ቤት ልምድ እየወሰዱ ወደ ተቀራራቢ ደረጃ እየመጣን ነው። ተመልሰን ተገናኝተናል። በመቀጠል ደግሞ የፌዴራል ማረሚያ ቤት ኮሚሽን የሙዚቃና ቲያትር ቡድን ዘና ሊያደርገን አንድ ሙዚቃ አዘጋጅቶልናል። እሱን ተከታትለን ተመልሰን እንገናኛለን።

ፌዴራል ማረሚያ ቤት ኮሚሽን የማረሚያ ቴሌቪዥን ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ፕሮግራሞች እስከምንገናኝ ፕሮግራሙን በመምራት አብሬያቸው የቆየሁት ኮንስታብል ኢየሩሳሌም ሚሊዮን ነበርኩኝ። እስከ ሳምንት ቸርን ሰንብት።